ከፍታ መሸጋገሪያ በኋላ ተመለስን፣ ብሩክ አሁን ደግሞ ከእንግሊዝ ፕሪሚየር ሊግ ወደ አውሮፓ ሻምፒዮንስ ሊግ የምንሄድ ይሆናል። መቼም መላው አውሮፓን ማካለል ትወዳለህ። ለእኔ ምርጡ ሊግ ማን እንደሆነ ታውቃለህ፣ አውሮፓ ሻምፒዮንስ ሊግ። ምክንያቱም ያው የሊግ ፎርማት ነው፣ ዘ ሬ ድራመት ነው። እንደውም ብዙ ጥያቄዎችም ተነስተውበታል። እንደውም የአውሮፓ እግር ኳስ ማህበር ፕሬዚዳንት አሌክሳንደር ሴፌሪን 99 በመቶ ሰውን አስደስተናል ብሏል። በነገራችን ላይ እስኪ ትንሽ የምትለኝ ነገር ካለ በተለይ ከአውሮፓ ሻምፒዮንስ ሊግ አዲስ ፎርማት ጋር በተያያዘ እኔ የተመቸ ነገር ከፎርማቱ ጋር ተያይዞ ሁልጊዜ ምድብ ከተወሰነ በኋላ ልክ የመጨረሻዎቹ ሁለት ወይ ሶስት ጨዋታዎች ብዙ ጊዜ ያጋጥማል። በቃ ምንም ጥቅም የሌላቸው ጨዋታዎች ሊኖሩ ይችላሉ። ምክንያቱም አንደኛ ሆኖ የሚያጠናቅቃለ ሁሉንም ጨዋታዎች ስድስትንም ጨዋታዎች ምናምን አሸንፎ ከዛ በኋላ ምንም በቃ የሚቀረው ነገር የሌለ ቡድን ሊኖር ይችላል። አንዳንዴ ደግሞ በዜሮ ነጥብ በአንድ ነጥብ የሚጨርሱ ቡድኖች ሊኖሩ ይችላሉ እና በጣም ጋፑ እየሰፋ ታየዋል ሊግ ፌዙ ላይ ምናየን ትልቅ ስም ያላቸው ቡድኖች ፕሌኦፍ እንኳን ለመግባት እንደምንም ብለው እንደ ማንቸስተር ሲቲ አሁን ማንቸስተር ሲቲ በችግር ነው እንትን ያለው የመጣውና ሌሎቹ ክለቦችም ራሱ በቃ አንደኛ ሁለተኛ ጨርሶ ከማለፍ ይልቅ እንደዚህ በሊግ ፊዝ አንድ አድቫንቴጅ ነው ጨዋታው መብዛቱ ወይ ደግሞ ማራኪ ጨዋታዎች ያን ያህል መቀነሳቸው ምናልባት ጥያቄ ታነሳበት ትችላለ። ግን እኔ በአብዛኛው አዎንታዊ አመልከታ ነው ያለኝ ከዚህ ነገር ጋር። በአንድ ነገር ተስማምቻለሁ ከአንተ ጋር፣ በተለይ የጨዋታው አዲስ ቀርጽ አዲስ ፎርማት ወድጀዋለሁ። ግን የጨዋታ መብዛት ግን ተደራ ለምሳሌ ስምንት ጨዋታዎች ትጫወትና አራት ሆም ጌም አራት አዌይ ትጫወታለ። በአዲሱ ፎርማት መሰረት 36 ቡድኖች ይሳተፉበታል። ከአንድ እስከ ስምንት የወጡት ቡድኖች ቀጥታ ወደ ጥሎ ማለፉ 16 ውስጥ ይቀላቀላሉ። ከ9 እስከ 25 ያሉት ደግሞ እስከ 24 ያሉት በፕሌይ ኦፍ ተጫውተው እርስ በርስ ተጫውተው ደግሞ ወደ 16 ለመቀላቀል በሚደረገው ፍልሚያ ደግሞ 8ቱን ቀድሞ አስቀድሞ ላለፉት ቡድኖች ይቀላቀሏቸዋል። ከ25 እስከ 36 ያሉት ደግሞ ዳይሬክት ይሰናበታሉ። ከዚህ በፊት ምን ነበር? ከአውሮፓ ሻምፒዮንስ ሊግ ከምድብ ጨዋታዎች የሚሰናበቱ ቡድኖች ቀጥታ ወደ ኤሮፓ ሊግ የሚሳተፉበት ነበር። ይህ እንደውም በብዙ አሰልጣኞች በነ ጆዜ ሞሪኒዮ በነ አርሴን ቬንገር እንደውም ትችት ሲቀርብበት የነበረ ፎርማት ነው። ምክንያቱም ቀጥታ የተሰናበተ ቡድን መሰናበት አለበት እንጂ ሮ የኤሮፓ ሊግን ክብር ማሳነስ ነው። ከአውሮፓ ሻምፒዮንስ ሊግ ተሰናብቶ ሲመጣ ኤሮፓ ሊግ ላይ ማስገባት ይሉ ነበርና ምናልባት አዲስ ፎርማት ነው ተመልክተናል። እንደውም ብዙ ጥያቄዎች የተነሱበት የጨዋታ ቅርጽ ነበር። ነገር ግን አንድ ፖዚቲቭ ነገሩ ብሩክ የትኛው ቡድን እንደምትገጥም አታውቀው። የዚህኛው ደግሞ ደስ የሚለው ለምሳሌ በምድብ ጨዋታዎች ላይ ማን ከማን እንደሚደራረስ ሆምና አወይ እንዴት እንደሚጫወቱ ታውቀዋለህ። ሁለቱ ቡድኖች ቀጥታ የሚያልፉትን በነጥብ ልዩነትን አድርገ ለማለፍ አላቸው እድል አላቸው። እዚህ ግን በሰበሰብከው ነጥብ ለምሳሌ በሜዳው ያሸነፈ ቡድን አወይ እንኳን ቢሸነፍ የማለፍ እድል አለው በፕሌይ ኦፍ ደረጃ ላይ ሊደርስ ይችላል ካልሆነ ደግሞ ከአንድ እስከ ስምንተኛ ደረጃን ይዞ የማጠናቀቅ እድል አለው እና ምናልባት የጨዋታ መርሀ ግብሩ ከዚህ ጋር ተያይዞ ማንሳትም ስለፈለግኩ ነው አንድ ግን ከአንድ እስከ ስምንተኛ ደረጃን ይዘው እንደውም አንድ ተመልካች ባለፈው የጠየቅን ጥያቄ ነበር ከአንድ እስከ ስምንት ያለፉት ቡድኖች ምንድን ነው ጥቅማቸው አድቫንቴጃቸው ምንድን ነው የሚለው ነበርና ከአንድ እስከ ስምንት የወጡ ቡድኖች ፕሌይ ኦፍ ላይ ሩብ ፍጻሜ ለመቀላቀል በሚደረገው ጨዋታ ላይ የመጀመሪያው ጨዋታ አዌይ ነው የሚጫወቱት ይህ ነው አድቫንቴጃቸው የመልሱን ጨዋታ በደጋፊያቸው ፊት ውጤትም ለመቀልበስ ሊሆን ይችላል። ፕሌኦፍንም አይጫወቱም። ሲጫወቱ አንድ ያርፋሉ። አዎ፣ ግን ከፕሌኦፍ ጋር ከሚቀላቀሉት ጋር ምንድነው አድቫንቴጃቸው ነበር ጥያቄውና አዌ ይሆንላቸዋል። የሪተርን የመልስ ጨዋታ ሆም ጌም ይጫወታል። ያ ደግሞ አድቫንቴጅ አለው። ለምሳሌ በአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ ላይ በሜዳ ስታደርግ በጣም አድቫንቴጅ አለው። ውጤት የመቀየር እድል ይኖርሃል። በደጋፊ ፊት ነው የምትጫወተው። ያ ደግሞ በተለይ ተሸንፎ ለሚመጡ ቡድኖች ትልቅ አድቫንቴጅ ይሰጣልና ከአንድ እስከ ስምንት ቀድሞ የወጡ ቡድኖች በኋላ ላይ ከሚቀላቀላቸው ስምንት ቡድኖች አድቫንቴጃቸው ይሄ ነው። በአውሮፓ ሻምፒዮንስ ሊግ የዛሬ ሳምንት አንስተን ነበረ የተለያዩ ጉዳዮችን በተለይ ታላላቅ ጨዋታዎችን የትኞቹ ናቸው የትኞቹ ይጠበቃሉ ማንሰሩ ፍጻሜውን ለመቀላቀል የተሻለ አድቫንቴጅ ይዞ ይመለሳል የሚሉ ነጥቦችን አነሳል። አሁን በልዩነት ዛሬ በተለይ በሳምንቱ ከሚጠበቁ የፓሪስ ሴን ጀርሜን ከሊቨርፑል የነበሩት የፈርስት ሌግ ጨዋታ እንዴት ነበር፣ ሪያል ማድሪድ ከአትሌቲኮ ማድሪድ ሳንቲያጎ ቤርናባር ተደርጎ ነበር። አሁን በመልስ ጨዋታ አንፊልድ ላይ ነገ ምሽት እጅግ ተጠባቂ ጨዋታ ይደረጋል። የሊቨርፑል ና ፓሪስ ሴን ጀርሜን ጨዋታ አትሌቲኮ ና የሪያል ማድሪድ ጨዋታ ዋንዳ ሜትሮፖሊታን ላይ የሚደረገው የእሮብ ጨዋታ ስለሆነ ቆየት ብለን የምናነሳ ይሆናል። ከሊቨርፑል ና ፓሪስ የጀርሜን ጀምር ብሩክ። አዎ፣ የፒኤስጂ ነው የሊቨርፑል ጨዋታ የመጀመሪያው ዙር እንግዲህ በሊቨርፑል አሸናፊነት ነበር የተጠናቀቀው ሃርቪ ኤሊየት ተቀይሮ ከገባ በአንድ ደቂቃ ልዩነት ባስቆጠራት ግብ ማለት ነው። ግን አብዛኛውን የጨዋታ ብልጫ የወሰዱት ፒኤስጂዎች ነበሩ። ጥሩ አድርገው ነበር። ዘንድሮም የውድድር ዘመናቸውን በጣም በጥሩ ሁኔታ እያካሄዱ ነው። በሊጉም ጥሩ እንቅስቃሴ እያሳዩ ነው የሚገኙትና ያው ሊጋን ማሸነፍ ለፒኤስጂ ትልቅ ስኬት ላይባል ይችላል። በአውሮፓ መድረክ በሚያሳዩት እንቅስቃሴ ነው የሚወሰኑት። ግን አንተም ስታነሳልኝ ነበር ከብዙ ውጭ ሀገር ያሉትም ጋዜጠኞች በጣም ሲሉት የነበረው ነገር ምንድነው አውሮፓ ላይ በአሁኑ ሰዓት ካሉ ቡድኖች በጣም ጥሩ የሚባለው ጥሩ ጨዋታ የሚጫወተው ሲያዩት የሚማርከው ቡድን ፒኤስጂ ነው የሚሉ ነገሮች እየተመለከት ነው እና ሉዊስን ሪኪ እንግዲህ በጣም የተሳካ ስራን እየሰሩ ነው ማለት ይቻላል። ምንም እንኳን ኪሊያን ምባፔን ወደ ማድሪድ ቢሸኙም እንደ ባርኮላ፣ ካቫትስኬሊያ ደግሞ አሁን ተጨምሯል። ኡስማን ዴምቤሌ እንግዲህ ለረጅም ዓመታት ከጉዳትና ከሚዋዥቅ አቋም ጋር ሲታገል ቆይቶ አሁን ትክክለኛ አቋሙን ያገኘበት የውድድር ዘመን ላይ ነው ያለውና ፒኤስጂ በቀላሉ እጅ ይሰጣል ብዬ አልጠብቅም። እንደምናስበው ሁላችንም የአንፊልድ አትሞስፌር እና ድባብ ግን ደግሞ ከባድ ነው፣ በተለይ ደግሞ የአውሮፓ ምሽት ላይ። ምክንያቱም በርካታ የአውሮፓ ድንቅ ምሽቶችን በአንፊልድ አይተናል። ለምሳሌ የምታስታውሰው ከሆነ የምድብ ጨዋታ ይመስለኛል፣ ሊቨርፑል ከኦሎምፒያኮስ ጄራርድ በጣም የሚገርም እንደ ቮሊ አይነት የመታበት እና ያስቆጠረበት በጣም የሚገርም ግብ ያስቆጠረበት አለ እና ኮሜንታሪው ራሱ እስካሁንት እዚህ ለኛ በጣም በሚገርም ሁኔታ የቀረበ ነው። አንዲግሬ ይመስለኛል ኮሜንታተሩ የነበረው እና የባርሴሎና ደግሞ የአራት ለባዶ እስከ ቅርብ ጊዜ 2019 ላይ ነው። አሁን ስድስት ዓመት ሊሆነ ነው ማለት ነው፣ ጊዜው ይሮጣል እና እሱ በጣም የምናስታውሰው ነው እና አንፊልድ ራሱ ትልቅ ስንቅ ነው፣ ግብአት ነው ለሊቨርፑል። ግን አሁን እያሳሰባቸው ያለው ነገር ምንድን ነው? ከሊቨርፑል አንጻር አንድ የጎዲ ካክፖ ጉዳት ነው። ለጨዋታው መድረስ አለመድረሱ አልታወቀም። ስለዚህ እንደ ሰውዘምተኑ ጨዋታ ዳርዊን ኑኔዝን ለማሰለፍ ሊጋደሉ የሚችሉበት እድል ሊኖር ይችላል። ኑኔዝ ምንም እንኳን ሰውዘምተን ላይ ቢያገባም ላለፉት ረጅም ጊዜያቶች ወጣ አቋምን አላሳየም። ሜዳ ላይም ጥሩ አልነበረም። ከአሰልጣኝም ጋር አለመግባባት ነገሮች እያስተዋልበት ነበር። ኢሌት ላስቆጠራት ግን መገኘት ሚናውን ተጫውቷል። የኳስ በማሸነፍ አየር ላይ ግን አምናም ወደ ክሎፕ የውድድር ዘመን መጠናቀቂያ አካባቢ ከክሎፕ ጋር ለመስማማት እያየንበት ነበር። እንዲሁም ማህበራዊ ሚዲያ ላይ የሆነ ቪዲዮ ሳይ ነበረ ተጫዋቾች እንደዚህ ተደርድረው ለክሎፕ ሲያጨበጭቡ የማያጨበጭ ብቸኛው ተጫዋች ኑኒዝ ነበር እና ከኑኒዝ ጋር ያለው ነገር ትንሽ ጥያቄ ውስጥ እንዳነሳ ያደርገኛል እና የቡድኑ አንድ አይደለም። አሁን ጋኮ በጣም አነስሎት ከመጡ በኋላ በጣም ተቀየሩ ከምላቸው ተጫዋቾች መካከል አንዱ ጋክቦ ነው። ምክንያቱም አምና በጣም ኳስ የሚያባክን ወጣ አቋም ማሳየት ያቃተው ተኮንፊደንስ ማንጻር ትንሽ ያለ በደንብ ድንቅ አቋም ላይ ያለ ተጫዋች ነው። ያው ሁሉም ሰው ትኩረቱ ሳላ ላይ ቢሆንም ወይም ደግሞ ግራቨንበርክ ቢደነቅ ጋኮም የሚገባውን ክሬዲት ማግኘት ያለበት ተጫዋች ነውና ያሱ መኖር ለሊቨርፑል በጣም ወሳኝ ነው በያስባለሁ። እንዳልከው አሰላለፉ ላይ በተለይ አጠራጣሪ ነው ያሱ የኮዲጋኮ መሰለፍ። ጋክቦ ደግሞ የዛሬ ሳምንት ጫዋታ ላይ በተደሰስንበት ወቅት ለማንሳት ሞክረናል። በተለይ በአውሮፓ ሻምፒዮንስ ጥሩ እንቅስቃሴን ካደረጉ የክለቡ ተጫዋቾች መካከል አንዱ ነው። በአውሮፓ ሻምፒዮንስ ሊግም ኮ መሐመድ ሳላህ ከሉዊስ ዲያዝ ጋር በመቀጠልም ሶስት ሶስት ግቦችን በአውሮፓ ሻምፒዮንስ ሊግ መድረክ አስቆጥሯልና ይህ ለሊቨርፑል ለቡድኑ ስኬት ምን ያህል ግላዊ ተጫዋች እንዳልሆነ የቡድን ተጫዋች እንዳልሆነ የምንመለከተው ነው። አንደኛ ነገር አሰልጣኝ አርነ ስሎት ኔዘርላንዳዊ መሆናቸው ለኮዲ ጋክፖ እጅግ የጠቀመው ይመስለኛል። በተለይ ከራስ መተማመንም አንጻር በአምና ተቸግሮ ነበር። በተለይ ከፒኤስቪ አይንድሆቨን ከመጣ በኋላ ማንቸስተር ዩናይትድን ለመቀላቀል ተቃርቦ በኋላ ላይ ነበር ወደ ሊቨርፑል ያመራውና በተለይ ከዚህ በኋላ የተጫዋች ይነሳለሁ የሚል ጥያቄዎች ሲነሱበት ነበር። በእንቅስቃሴ ረገድ ጥሩ ተጫዋች እንደሆነ ይታወቃል። ነገር ግን ሊቨርፑል አያጫወት መንገድ ላይ ፊት አድርጓሉ የሚል ብዙ ጥያቄዎች ተነስተውበታል። በዘንድሮ የውድድር አመት ግን ምናልባት በሊቨርፑል ስኬታማ የውድድር አመትን ካሳለፉ በልዩነት በጉልህ ከምናነሳቸው ተጫዋቾች መካከል ኮዲ ጋክፖ አንዱ እንደሚሆን ምንም አይነት ጥርጣሬ የለውም። በዛ ላይ ደግሞ ሂነፈር ኮምፕሌይንስ ይሉታል በምንም መንገድ ኮምፕሌንት ያደርጋ ትመለከተውም። ብዙ ጊዜ ፎከሱ ጨዋታ ላይ ነው። እንደዚህ አይነት ተጫዋቾች ቡድን ውስጥ የሚፈጥሩት ስሜት የተለየ ነው። ወደ ጨዋታው ስንመለስ በመጀመሪያው ዙር ሱፐር ሂውማን ፐርፎርማንስ የተመለከትንበት ከአሊሴን ቤከር ነበር። እንደውም ባሳለፍነው ሳምንት አሁን በሳምንቱ መጨረሻ ሳውዛምፕተን ላይ ስህተት ሰርቷል ብሎ ናው ሂዝ ባክ ቱ ሂውማን ሲለው ነው። ምክንያቱም በፓሪሴን ጀርሜን ላይ ልታምነው ማትችለው ብቃት አሳይቶናል። በተለይ ከጨዋታው በላይ የፓሪሴን ጀርሜንን ጨዋታ እንቅስቃሴ ያደበዘዘው በነገራችን ላይ አሊሴን ቤከር ይመስለኛል ከጨዋታው ፓሪሴን ጀርሜን ፍጹም የበላይነትን በኳስ ቁጥጥር ደረጃ በግብ ሙከራ ደረጃ ከ28 በላይ የኳስ ሙከራዎችን ያደረገበት ነበረ። ዘጠኝ ብቻ ኦን ታርጌት፣ ከዘጠኝ በላይ ኦን ታርጌት ኳሶችን ሞክሯል። አብዛኛውን ኳሶች ደግሞ የመለሰው አሊሴን ቤከር ነበር እና ፓሪስ ኤንጀርሜን በሙሉ የፍጹም የጨዋታ የበላይነት ወስዷል። ፓሪስ ኤንጀርሜን ተጫወተ፣ ሊቨርፑል ሶስት ነጥብ ይዞ መጣ፣ ግን ኪሳራ ነበር። አሁን ሊቨርፑል በወቅቱ ጥሩ ቡድን ላይሆን ይችላል፣ አልነበረም ግን በረኛቸው በግብ ጠባቂያቸው ብቃት ታግዘው ሀርቬ ኤሊዮት ያስቆጠራት ጎል ረድታቸው ሶስት ነጥብ ይዘው ወደ አንፊልድ ተመልሰዋልና፣ ምናልባት ይሄ ግን ማስቆጠር ቻምፒዮንስ ሊግ ላይ በጣም ሁሌ ተነሷለህ በጣም ጠባብ እድል ነው ያለህ። ቻምፒዮንስ ሊግ ላይ የሆነ ያገኛቸውን እድሎች መጠቀም ካልቻልክ ተሸናፊ ነው የምትሆኑ፣ እና ይሄ በብዙ ጊዜ ተመልክተናል። ከዚህ በፊትም ለማንሳት ሞክረናል። ሪያል ማድሪድ እና ማንቸስተር ሲቲ ሮድሪጎ ያለቀ ሰዓት ጎል አስቆጥሮ እንዴት ነገሮች ሁሉ እንደተቀያየረ ተመልክተንበታል። ሊቨርፑል በአንፊልድ ባርሴሎናን ሲገለብጠው ውጤቱ ከረፍቱ በፊት ሄንደርሰን ባስቆጠሯቸው የመጀመሪያ አካባቢ ጎሎች ምን ያህል የጨዋታው መመንተም እንደቀየረው እናስታውሳለን። ና ቻምፒዮንስ ሊግ ልዩ የሚያደርገው ይሄ ነው፣ ያገኛትን እድል መጠቀም ወደ ሌላኛው እድል እንደተሻገር ያደርጋል። ፓሪስ ንጀርሜን ላይ የተፈጠረው ይሄ ይመስለኛል። አብዛኛው የጨዋታ እንቅስቃሴ ደረጃ ረገድ በጣም የበለጡበት እንደውም ሰባ አንድ ያህል የኳስ ቁጥጥር የነበረው ነበረ በጨዋታው ፓሪስ ሴን ዠርሜን 71 በመቶ ያህል በእግር ኳስ በሙከራ ደረጃም ሊቨርፑል ሁለት ኳሶች ነበረ ወደ ጎል የሞከረው አንደኛው ኦን ታርጌት ሆኖ ሞከረ። በጨዋታው እንቅስቃሴ እንኳን እነ ሞሐመድ ሳላህ ይህን ያክል የጎላ ተሳትፎ ያላደረጉበት በነ ሜንዴዝ የተያዙበት የጨዋታ እንቅስቃሴ ነበርና አሁን በሳምንቱ አጋማሽ በየሊጋቸው የየራሳቸው ጨዋታ አድርገዋል። እሱን እናንሳ ብሮክ ሊቨርፑል አሸንፎ መጥቷል ሶስት ለአንድ ፒኤስጂም አራት ለአንድ አሸንፎ መጥቷል። እና ምናልባት የሳምንቱ የሁለቱም ቡድኖች በሰፊ የግብ ልዩነት ማሸነፍ መነቃቃት ከባለፈው ሳምንት የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር የነበራቸው ጨዋታዎች ጋር አነስተን በአንፊልድ ምን ሊፈጠር ይችላል? አው ቡድኖቹ ያው የሊግ ጨዋታዎቻቸው ያን ያህል ከባድ ላይሆኑባቸው እንደሚችሉ አስበን ነበር፣ ከጨዋታው በፊት ስንመለከት የመርሃ ግብሩን ምክንያቱም ሳውዛምፕተን በዘንድሮ የፕሪሚየር ሊግ ውድድር መጨረሻ ላይ ብቻ መሆናቸው ሳይሆን ያላቸውን ነጥብም የሚያሳዩት እንቅስቃሴ በጣም ደካማ ስለነበር ማለት ነውና በሚገርም ሁኔታ ግን አንድ ለባዶ እየመሩ ነበር ሊቨርፑልን። ከዛ በኋላ ነው ቅድም እንዳልከው ሶስት ለአንድ ማሸነፍ የቻሉት። ያው ሊቨርፑል በአጠቃላይ ያው እንዳልኩት የተጫዋቾች መቀያየር ብዙ የተለመደ አይደለም በአርነ ስሎት ስር። ምክንያቱም ተመሳሳይ ቡድን ነው ለየጨዋታው ይዘው የሚቀርቡት፣ በርካታ ቅያሪዎችን በዘንድሮ የውድድር ዘመን አላሳዩንም። ግን ከአስገዳጅነት አንጻር ከቻምፒዮንስ ሊግ አንጻር አንዳንድ ቅያሪዎችን ለማድረግ መርጠው ነበረ ፒኤስጂ በተመለከተም ያው በአጠቃላይ በጣም በርካታ ጨዋታዎችን ነው በተከታታይ በሊጋ እያሸነፉ የሚገኙትና ይሄኛውንም እንደሚያሸንፉ እርግጥ ነበር። ባለፈው ራሱ ቻምፒየንስ ሊግ የዙር ውድድር ላይ ብሬስትን ነበር ያገኙትና በሰፊ ልዩነት ነው የፈረንሳይን ክለብ ስታድ ብሬስት ያሸነፉት በድምር ማለት ነውና፣ ይህን ያህል ነበር ልዩነታቸው። ስለዚህ ያን ያህል በሊግ ያሳዩት እንቅስቃሴ በሻምፒዮንስ ሊግ ጨዋታ ምን መጠበቅ አለብን የሚለውን ሙሉ ምስል ላይ ሰጠን ይችላል። ነገር ግን እነዚህ ቡድኖች በጣም ጠንካራ ፉክክርን ሊያሳዩን እንደሚችሉ ማሰብ እንችላለን። ሁለቱም ጥሩ የአጥቂ መስመር አላቸው። በተለየ ፒኤስጂ ደግሞ በጣም የሊቨርፑልን የተከላካይ መስመር መረበሽ ይችላል ብዬ አስባለሁ። ምክንያቱም አርኖልድ እና ሮበርትሰን በግማክ ባት በኩል ወይም ደግሞ በአሲስት በማድረግ በኩል ብናደንቃቸውም ከመከላከል አንጻር አሁንም ጥያቄ የምናነሳባቸው ተጫዋቾች ናቸው። አርኖልድ ሁል ጊዜ እንደተተቸ ነው፣ የማጥቃት እንቅስቃሴ የመከላከል ብቃቱ ጋር ተያይዞ ማለት ነው። ሮበርትሰን ደግሞ ከጊዜ ወደ ጊዜ እንደ በፊቱ አቋሙ አይደለም። ተጠባባቂው ሲሚካስም ያን ያህል አይደለም እና ኮናቴና ቫንዳይክ ወይም ደግሞ አሊሳ ላይ በጣም የተመሰረተ ነውና ይሄንን እንስ እንዴት ይጠቀማሉ ምክንያቱም የፒኤስጂ ወሳኝ የሚባሉ ተጫዋቾች የክንፍ ተጫዋቾች ናቸው እና እነዚህ የክንፍ ተጫዋቾች የፉል ባኮቻቸውን የተመላላሽ ተከላካዮቻቸውን የሊቨርፑልን ድክመት እንዴት መጠቀም ይችላሉ የሚለው እሱ የምናየው ነገር ይሆናል ብዬ አስባለሁ እንግዲህ ሁሉም ተማምነዋል ከአሰልጣኝ ሉዊስ ኤንሪኬ ጀምሮ ከነ አንዳንድ ተጫዋቾች እንደነ ባርኮላ ተባራት ስኬሊያ በተለይ ጨዋታውን አሸንፈ እንደምናልፍ እርግጠኛ ነን እያሉ ይገኛሉና ግን ከሁለቱም ክለቦች በላይ ጫናው ለፒኤስጂ ይመስለኛል በእኔ ምልከታ ፒኤስጂ ባለፉት አመታት በእግር ኳሱ በጣም ኢንቨስት ካደረጉ የፈረንሳይ ሀያል ክለቦች መካከል አንዱ ነው። የፈረንሳይ ሊግን በበላይነት የተቆጣጠረ ቡድን እንደሆነ ይታወቃል። በነገራችን ላይ በዘንድሮ የውድድር አመት በሜዳው የመጀመሪያ ያሸነፈው ቡድን ሊቨርፑል አልተሸነፈም ነበር፣ በሳምንቱ መጨረሻ ሬንን አራት ለአንድ ያሸነፈው ግን፣ አብዛኛው ጨዋታ ላይ በሜዳው የሚያደርጋቸው ጨዋታዎች እጅግ አስፈሪ ነው። አሁን በአውሮፓ ሻምፒዮንስ ሊግ ረጅም ርቀት መጓዝ ነው ትልቁ አላማቸው። ናሰር ኤል ከላፊ እቅድ ይሄ ነው በቃ በአውሮፓ ሻምፒዮንስ ሊግ ረጅም ርቀት መጓዝ ከተቻለ፣ የአውሮፓ ሻምፒዮንስ ሊግ እስከ ማንሳት ትልቁ ታርጌታቸው ይሄ ነው። ሊቨርፑል ለምሳሌ እንበልና በፒኤስጂ ቢሸነፍ፣ ይሄን ያክል ከፓሪስ ሴን ጀርሜን በላይ ጫና ውስጥ ይገባል የሚል እምነት የለኝ። ሁለት ነገሮችን ምክንያት ላድርግ። አንደኛው አሰልጣኝ አርነስሎት ሲመጡ፣ በመጀመሪያ የውድድር አመታቸው የአውሮፓ ሻምፒዮንስ ሊግ ያነሳሉ ተብሎ አልተጠበቀም። እንኳን የአውሮፓ ሻምፒዮንስ ሊግ ፕሪሚየር ሊጉንም ቢያንስ ቡድኑ ስቴብል አድርጎ እንዲቆይ ከዛ በኋላ ቡድኑ በፋይናንሻል ደረጃ ላይ ራሱን ካስተካከለ በኋላ የሚፈልጋቸውን ተጫዋቾች አስፈርሙ ለማድረግ እንደውም፣ የሊቨርፑል አመራሮች እንደ ሪቻርድ ሂውዝ የስፖርቲንግ ዳይሬክተሩ ብዙ ጊዜ ያላስፈረሙት ተጫዋች ከክለቡ ጋር በመነጋገር ለክለቡ ቅርብ የሆኑ ምንጮች እንደሚዘግቡት የአሰልጣኙን ብቃት ለማየት ነበር። ብዙ ኢንቨስት አድርገን አሰልጣኙ በቡድናችን ውስጥ ካልሰራ ኪሳራ ነው የሚል አቋም ነበራቸው። ነገር ግን የአሰልጣኙን ካዩት በኋላ በዛ ቡድን ውስጥ ከዩርገን ክሎፕ የተረከቡት አሰልጣኝ የተረከቡት ቡድንን በውድድር አመት ወጥ አቋም ካሳዩ በኋላ አሁን ለክረምቱ እጅግ በጣም ብዙ ኢንቨስት ለማድረግ ወስነዋል። ምክንያቱም ቡድኑ መታገዝ አለበት። እንደሚታወቀው ከፌዴሪኮ ኬዛ ውጭ አንድም ተጫዋች አላስፈረሙ ነበር እና ያን ያህል አይጠበቅባቸውም ብዬ ያስባል። በአውሮፓ ሻምፒዮንስ ሊግ ብዙ ርቀት መጓዝ ለሊቨርፑል ትልቅ ነው። ግን በቅርብ ዓመታት በአውሮፓ ሻምፒዮንስ ሊግ የእርገን ክሎፕ እንዳነሱት ይታወቃል። በተደጋጋሚ ፍጻሜ ላይ ደርሰዋል። ፒኤስጂ ግን ከዚህ ከራቀ ከዚህ በኋላ መች ነው መመለሻ? ለምሳሌ ሉዊስ ኤንሪኬ አሁን የፈረንሳይ ሊግ እንቢ ያሸንፉ ያን ያህል አይደለም። ማውሪዚዮ ፖቼቲኖ ያሸንፉታል፣ በቅርቡ ኡናይ ምሬና ያሸንፉታል ዋንጫው። ስለዚህ ያን ያህል ትልቅ ቫልዩ የለውም ለፓሪዚያኖች። ነገር ግን በአውሮፓ ሻምፒዮንስ ሊግ ሩቅ መጓዝ ግን ምናልባትም ለፓሪስ ደጋፊዎች ትልቁ ስኬት እሱ ይመስለኛልና ከሊቨርፑል ይልቅ ጫናው ለፓሪስ ሴንት ጀርመን ይመስለኛል። ሊቨርፑል ሊፈተንባቸው የሚችሉ ተጫዋቾች ቅድም ነካ አድርገን አልፋቸዋል። በተለይ በውድድር አመቱ ድንቅ ብቃት እያሳዩ የሚገኙት እንደነ ባርኮላ ምባፔን ያስረሱት ማለት እንችላለን። በፓሪስ በተለይ በአውሮፓ ሻምፒዮንስ ሊግ ጥሩ ርቀት መጓዝ የሚችሉ ከሆነ ምባፔን የበለጠ ያስረሱታል ብዬ አስባለሁ ለፓሪስ ደጋፊዎች እና የነ ኦስማን ዴምቤሌ ብቃት ጥሩ መሆኑ በሳምንቱ መጨረሻም ድንቅ እንቅስቃሴን ሲያደርግ የነበረው ክቫራትስኬሊያ ሲያደርጓቸው የነበሩት እንቅስቃሴዎች እና የነ ጎንሳሎ ራሞስ ከፊት ተጨምሮበት በተለይ ቡድኑ በማጥቃት ደረጃ ረገድ ጥሩ አሉት። በአማካይ ደረጃ ራሱ እንደነ ቪቲኒ አይነት የምታነሳቸው ተጫዋቾች በቀላል ደረጃ ልታነሳቸው አትችልም እና ሊቨርፑል ጥንቃቄን የተሞላበት ነገር ግን በመልሶ ማጥቃት ፈጣን ሽግግር ሊያደርግ የሚችል እንቅስቃሴን ሊያደርግ ይችላል ብዬ አስባለሁ። እንደውም ነገ የእርገን ክሎፕን ሊቨርፑል ትዝ ሊለን ይችላል ብዬ አስባለሁ። ምክንያቱም ጥሩ በመከላከል በተለይ ጎሎቹ እንዳይቆጠርባቸው በማድረግ ከዛ ደግሞ በፈጣን ሽግግር ጎሎችን ለማስቆጠር ፈጣን ካውንተር ሊጠቀም ይችላል የሚል እምነት አለ። ብሩክና፣ ምናልባት በጨዋታው ምን እንጠብቃለን? ተመጣጣኝ ፉክክር ነው የምጠብቀው። ያው ሊቨርፑል ካለው ብቃት አንጻር ከአንፊልድ ከመሆኑ አንጻርና ደግሞ ሳላ ካለው በጣም ድንቅ የሆነ ብቃት አንጻር ለሊቨርፑል የተሻለውን ግምት ነው የምሰጠው። የአውሮፓ መድረክ ላይም ሊቨርፑል ብዙ ጊዜ ስኬታማ ነው በቅርብ ዓመታት፣ በአጠቃላይም ስኬታማ የእንግሊዝ ክለብ ሊቨርፑል ነው በርካታ ቻምፒዮንስ ሊግ ዋንጫዎችን በማሸነፍ ና አብዛኛው ነገር ወደ ሊቨርፑል ይጠቁመኛል። ግን ተቀራራቢ ጨዋታ እንደምናይ ነው የማስበው። ብዙዎች እንግዲህ በጣም በሳምንቱ ከሚጠበቁት አጓጊ ጨዋታዎች መካከል በግንባር ቀደምትነት ያስቀመጡት የሊቨርፑል ና የፓሪስ ሴንት ጀርሜን ጨዋታ ነው። እንግዲህ ነገ ምሽት አምስት ሰዓት ላይ የሚደረግ ጨዋታ ነው። በሌላኛው ጨዋታ እንለፍና በተለይ ሮብ የሚደረገው በዋንዳ ሜትሮፖሊታኖ ስታዲየም የሚደረገው የአትሌቲኮ ማድሪድ እና የሪያል ማድሪድ ጨዋታ ይጠብቃል። በመጀመሪያው ዙር ተመጣጣኝ ፉክክር የታየበት ነገር ግን ሪያል ማድሪድ በሮድሪጎ ና ብራሂም ዲያዝ ጎል እንዲሁም ደግሞ ሁሊያን አልቫሬዝ ከሽንፈት ያልታደገችው ድንቅ ጎል በማስቆጠር ሁለት ለአንድ ያለቀ ጨዋታ ነበር። ከዛኛው ጨዋታ እንመልከትና በአትሌቲኮ ማድሪድ ና ሪያል ማድሪድ ዋንዳ ሜትሮፖሊታኖ ላይ ምን እንጠብቅ? ጥሩ ጨዋታ ነበር እንዳልከው፣ ተመጣጣኝ ፉክክር አይተናል። በተለይ ግቦቹ በጣም ድንቅ ድንቅ ግቦችን የተመለከት ነው በዛ ጨዋታ። የማድሪድ ደርቢ ሁልጊዜ በጣም ኢንቴንስ ነው፣ ብዙ ስሜት ያለበት ነው፣ ትግል ያለበት ነው። ያላቸውን ነገር ሁሉ አውጥተው ሁለቱም ቡድኖች የሚሰጡበት ግጥሚያ ነውና በጣም ጥሩ እግር ኳስ ነበር የተመለከት ነው። የአሁኑ ደግሞ የበለጠ እንደሚሆን የማስበው ሳምንቱ ላይ ሁለቱም ቡድኖች ያው አትሌቲ በሄታፌ ተሸንፏል። እንደዚሁም ደግሞ ምንም እንኳን ማድሪድ ቢያሸንፍም ሁለት ለአንድ ራይቫል ካኑን ያን ያህል አሳማኝ እንዳልሆነና አንቸሎቲም በጨዋታው ደስተኛ እንዳልሆኑ ነበር ሲናገሩ የነበሩት። ቪኒሽስ ያስቆጠራት ግብ ግን በጣም በጣም ድንቅ ግብ ነበር ያስቆጠረውና፣ አሁን ማድሪድ አድቫንቴጁ ምንድን ነው የፊት መስመር አጥቂዎቻቸው በጣም መግባባት ላይ ናቸው። በቃ ተዋህደዋል ማለት ይቻላል እምባፔ፣ ቪኒሸስ፣ ዘረሞ ቤሊንጋምም ሚናው አለበት እና ሮድሪጎ ማለት ነው እና በጣም በግሩም ሁኔታ ነው እየተጫወቱ ያሉት እና መጀመሪያ እምባፔ ሲመጣ የነበረው ፍርሃት ምንድን ነው ቤንዚማ ለራሱን መስዋዕት አድርጎ ለነ ሮናልዶ ብቃት መውጣት ብዙ ሚና ከፍሏል። አሁን ግን እምባፔም ቪኒሸስ ይጓቸው ትልቅ ነው አንድ ቡድን ላይ አይሰራም እንደዛ የሚሉ ብዙ ነገሮችን ሰምተን ነበር። በኢጎ ደረጃ ግን እውነት ለመናገር እኔ ቪኒሸስ ጁኒየርን በዚህ በጣም አፕሪሽት ያደረገዋል። ለምሳሌ ቪኒሸስ ጁኒየር ላይ የዘረኝነት ጥቃቶች ያስተናግዳል ብዙ ነገሮች የሚደርሱበት ተጫዋች ነው። የእሱም የባህሪ ንጭንጭ እንደ አንድ ኔጌቲቭ ነገር እናንሳ። ግን በቡድን ረገድ ስታዩ ግን ኮምፕሌክስ ያለበት ተጫዋች አይደለም። ለምሳሌ ቤሊንግሃም ሲመጣ የነበራቸውን ሪሌሽንሽፕ ው ሲንግል አውት አድርገህ ቪኒሽስ ጁኒር ከዚህኛው የማድሪድ ተጫዋች ጋር ተጣላ ሲባል ሰምታጠቅ ከሮድሪጎ ጋር ያላቸው ግንኙነት እጅግ የተለየ ነው። ኪሊያን ምባፔ ጎል ባስቆጠረበት ጊዜ ከኪሊያን ባፔ ሴሌብሬሽን ይልቅ የደስታ አገላለጽ ይልቅ የሚጠቀመው ኢቭን ቪኒሽስ ጁኒር ነው። እና እኔ በቴም ስፒሪቱ በጣም ይጠበቃል ጥሩ ተጫዋች፣ በሪያል ማድሪድም ያለው አመለካከት የተለየ ተቀናቃኝ ላይ እኮ ምን መሰለህ አሁን የነጫነጫን ምናምን አለ፣ ግን የሚደርስበትን ጥቃት አስብ ከተቀናቃኝ ተጫዋቾች ብቻም ሳይሆን ከደጋፊዎች እና ማለት ስሜትን የማትቆጣጠርባቸው ሁኔታዎች ሊፈጠሩ ይችላሉ። ከዚህ በፊት አይተናል። ባሎቴሊ ኳስ አቋርጦ ሲወጣ ተመልክተናል። ሌሎች ሌሎች ኬቨን ፕሪንስ ቦቴንግ ተናግሮ ያውቃል። ኤቭራ ከስዋሬዝ ጋር የነበረው በጣም እንደውም የእንግሊዝ ሚዲያም ሆነ እነ ጄሚ ካራገር ሊቨርፑል በጣም ማድረግ የሌለባቸውን ነገር ያደረጉበት ወቅት ነው የምናስታውሰው። እና እነዚህ ተጫዋቾች እንግዲህ ሰው ከርቀት በቴሌቪዥን ስክሪን ወይ በሌላ ነገር ተመልክቶ እዛ ያለውን ሁኔታ መረዳት ከባድ ሊሆን ይችላል። እና ለምን ተነጫነጫ እንዴት ትላለህ? የዘረኝነት ጥቃት እየደረሰበት አንድ ልጅ ማለት ነው። እርግጥ ነው እሺ፣ አሁን ለምሳሌ አንዳንዴ የሆነ ከተቃራኒ የሚያበሳጭ ነገር ሊያደርግ ይችላል። አሁን ለምሳሌ ሲጎዳ ወይ ጥፋት ሲሰራበት ማጋነን ወይ ደግሞ ኳስ እንደዚህ መወርወር ምናምን፣ እንደዚ አይነት ነገሮች እናያለን። ግን ደግሞ ያንን የሚያደርጉ ደግሞ ሌሎች ተጫዋቾች አሉ። አሁን እንደ ስዋሬዝ ብዙ ነገር ያጠፋ ተጫዋች አለ። በእንትኑ በከሪሩ መናከሱ፣ ማጭበርበሩ፣ ዘረኝነት አለ። ግን ስዋሬዝ ሲወቀስ ግማሹ ተወቅሷል፣ ቪኒሸስ የሚወቀሷል። እና ደብል ስታንዳርድ ወይም ደግሞ የተለያየ አይነት መለኪያም አለ። እና ወደ ሌላ ቶፒክ ሳንገባ ግን ለማለት ነው፣ አሁን የቡድን ስሜቱ የቡድን ስሜቱ ጥሩ ነው። የማድሪድ እና እነዚህ አጥቂ ተጫዋቾች በጣም ለአትሌቲኮ ማድሪድ ፈታኝ ይሆናሉ ለማለት ነው። በዛውም አሁን ለምሳሌ ኢጎ ስታነሳ ለምሳሌ ኪሊያን ምባፔ በጣም ኢጎ ካለባቸው ተጫዋቾች አንዱ ነው። ለምሳሌ በጣም በግል አፕሪሼት ከማድረጋቸው የፊት መስመር ተጫዋቾች መካከል የወቅቱን ዘመን የዋጄ ምርጡ አጥቂ ከየፊት መስመር ተጫዋቾች መካከል አንዱ ኪሊያን ባፔ ግን በኢጎ ደረጃ በጣም ብዙ ጥያቄዎች ይነሱበታል። ለምሳሌ በፓሪስ በነበረበት ቆይታ ላይ ከሊዮኔል ሜሲ ጋር የፈጠረው ሰጣገባ፣ የቅርብ ጓደኛው ነው ከሚባለው ኔይማር ጁኒየር ጋር የነበረው ሰጣገባ እንመለከታለን። በሪያል ማድሪድ ብዙ ነገር ኤክስፔክት ያደርጋል። ለምሳሌ የሮናልዶ የቅርብ ወዳጅ ነው። ሮናልዶ ያሳካውን ደረጃ እንኳን ባይደርስ ግን ማድረግ ያለበትን ነገር ለማሳካት ወደኋላ አይልም። ብትመለከታቸው በነ ቪኒሽስ ጁኒየር እና ሮድሪጎ ግን እንደዚህ አይነት አመለካከት የለም። ለምሳሌ ቤሊንግሃም ልክ ከቦርሲያ ዶርትመንድ ሪያል ማድሪድ ከተቀላቀለ በኋላ ስሙ በጣም ገኖ ነበር። አምና እንደውም የነቪኒሽስ ጁኒየር ስም የነ ሮድሪጎ ስም የደበዘዘበት ሁኔታ ሁሉ ነበር። በአውሮፓ ሻምፒየንስ ሊግን በሚያሳየው ብቃት፣ በላሊጋ ጨዋታዎች ላይም የነበረው እንቅስቃሴ፣ ግን ሁለቱም ተጫዋቾች ደስተኛ ነበሩ ለሱ ኢቭን ቤሊንግሃም እንኳን ሲጠየቅ ለባለንዶ ኦረጫዎች በነበሩበት ወቅት ቪኒሽስ ይገባዋል ሁሉ ብሎ ሳጀት ሲያደርግ ሁሉ የነበረበት ነበር። እና አሁን ምናልባት በኢጎ ደረጃ ካነሳን የነቪኒሽስ ጁኒየር አክቹአሊ አጠቃላይ ብራዚላውያን ተጫዋቾች በዚህ አፕሪሺየት ያረጋቸዋለሁ። ከነ ሮናልዲኒጎቹ ብንመለከት እንደ እነ ሪቫልዶ የነበራቸውን ለቡድን የሚሰጡት ስሜት ኔማር ጁኔር እንመለከት በኢጎ ደረጃ ምታማቸው ተጫዋቾች ኳስን ኢንጆይ ማድረግ ነው የሚፈልጉት። እነሱ ሪካርዶ ካካ በቃ ላይክ በልዩነት ሜዳ ላይ ነው ማሳየት የሚፈልጉት እና ምናልባት ያ ነገር በምባፔ ሊኖር ይችላል፣ ግን በነ ቪኒሲየስ ጁኒየር ላይ ያን ያህል። ሮድሪጎን ተመልከተው። አሁን ሮድሪጎ ያን ያህል እንደውም የሚገባውን ክሬዲት የማይሰጥ ተጫዋች ባለፈው ቤሊንግሃም ራሱ ቃለ መጠይቅ ላይም ይመስለኛል ወሳኙ ተጫዋች ሮድሪጎ ነው በማለት በጣም ሲያደንቀው እንመለከታለን። እና ይሄን ያነሳ ነው ምንድነው፣ ማድሪድ የአጥቂ መስመሩ በጣም ጠንካራ ነው ብዙ እድሎችን መፍጠር ግቦችን ማስቆጠር ይችላል። ጥያቄ የሚነሳው ግን ተከላካይ መስመር ላይ ነው። በርካታ ጉዳቶች አሉ። አማካይ ሆነው ተከላካይ ቦታ ላይ የሚጫውቱ አሉ። ወጣት ተከላካዮች አሉ። መሀል ሜዳ ላይ መሳሳት አለ። የቤሊንጋም ቅጣት ባለፈውም ስቶሳለን፣ አሁን ይመለሳል። ስለዚህ ሴባዮስ ተጎድቷል፣ ባለፈው ብለናል። ወሳኝ ተጫዋች ነበር በዘንድሮ የውድድር ዘመን እነዚህ እንደ ጥያቄ ሊነሱ ይችላሉ ከማድሪድ አንጻር ማለት ነው። እና ያው ከአትሌቲ ደግሞ በሄታፌ መሸነፋቸው ከባድ እንደነበረ ሲሆን በጣም ደስተኛ እንዳልነበሩ በነበረው ሁኔታ ተናግረዋል። ላሊጋውን የመምራት እድል እና አሁን ደግሞ በላሊጋው አንተ ትብስ አንተ ትብስ እየተባሉ ግን የሚገርመው አጓጊው የዋንጫ ፉክክር ያለው ላሊጋ ነው። ብዙ ሰው ከዚህ በፊት የጣሊያን ሴሪኤ ላይ በኢንተር ሚላና ናፖሊ መካከል ያለው ፉክክር እንዲሁም ደግሞ ላሊጋ ደግሞ በጣም የደመቀ የነጥብ ልዩነታቸው እጅግ ተቀራራቢ። ለምሳሌ የደረጃ ሰንጠረዡን እንኳን ብትመለከት አሁን አንድ ቀሪ ጨዋታ በሚቀረው ባርሴሎና ነው የላሊጋውን እየመራ የሚገኘው። ተከታዩ ሪያል ማድሪድ ነው፣ በኋላ ላይ አትሌቲኮ አትሌቲኮ ትናንት አሸንፎ ቢሆን ኑሮ 56 ነጥቦች ነበር ያለው አትሌቲኮ 59 ነጥብ በመሆን ቢያንስ ቢያንስ ባርሴሎና እስኪጫወት ድረስ በአንድ ነጥብ ልዩነት የመምራት እድል አለው እና አሁን ባርሴሎና ነጥብ የመጣል እድሉ ራሱ እርግጠኛ የምትሆንበት አይደለም። በተለይ እርግጥ ባርሴሎና ሰሞንኛ ሀዘን ላይ ይገኛሉ። በተለይ የክለቡ የሕክምና ዶክተር በድንገተኛ ህመም ማለፉን ተከትሎ ድንገተኛ ከዚህ ዓለም በሞቱን ተከትሎ የጨዋታ ሁኔታ የተራዘመበት አጋጣሚ ነበር። ምናልባት በጨዋታ እንቅስቃሴ ረገድ በመጀመሪያው ዙር ሁለቱም ተመጣጣኝ ፉክክር አሳይተዋል። በሙከራ ደረጃ 13 ያህል ሙከራዎችን ሪያል ማድሪድ ሞክረዋል። ከ13ቱም ሰባቱም ኦንታርጌት የነበሩበት አጋጣሚ አለ። በአትሌቲኮ በኩል ስድስት ኳሶችን ወደ ጎል ሞክረዋል። ሁለት ኦንታርጌት የሞከሩበት አጋጣሚ ያለ አሁን በጨዋታው ልዩነት ማን ይፈጥራል ብለህ ከምትጠብቀኝ ለምሳሌ ብትነግረኝ። በማድሪድ በኩል የጠራ ናቸው ከዋክብቶች አሉ እንደ ኤምባፔ፣ ሮድሪጎ፣ ቪኒሺየስ፣ ቤሊንግሃም። ቤሊንግሃም በነገራችን ላይ ከቅጣትም ስለሚመለስ ነው አሁን ስለዛ እያወራን የነበረው። በመጀመሪያው ዙር ጨዋታ ላይ አለመኖሩ በቡድን ውስጥ ምን ያህል ክፍተት ፈጥሮ እንደነበር ተመልክተናል። ትናንት እንደውም በጨዋታው ላይ በራዮ ቫይካኖ ጨዋታ ላይ ጥሩ እንቅስቃሴ ካደረጉ አንዱ ነበርና ምናልባት የሁሊያን አልቫሬዝን ብቃት እናንሳ። አዎ በተደጋጋሚ ስናደንቀው የነበረ ተጫዋች ነው ሁሊያን አልቫሬዝ። በጣም ትክክለኛ ቦታው ላይ የሄደ ነው የሚመስለው አትሌቲ እና ከሲሜኔ ጋር ጥሩ ግንኙነት ያላቸው ይመስላል። የአጥቂ ቦታ ላይ ደግሞ ሌሎች አማራጮች አሏቸው። አሌክሳንደር ሶርሎት አለ። ትናንት ግብ አስቆጥሮ ነበር። ከዛ በተጨማሪ ግሪዝማን እንግዲህ የአትሌቲ መለያ የሆነ ተጫዋች ነው። ምን ያህል የዋንጫ ስኬት በክለቡ ባያጣጠመም ግን በጣም ወሳኝ ተጫዋች ነው እና ስለዚህ በርካታ ደግሞ ወጣት ተጫዋቾችን ሲሚዮን የራሱ የሲሚዮን ልጅ ጨምሮ ያላቸው ናቸው። ተከላካይ መስመራቸው ሁልጊዜም አስተማማኝ ነው። እነ ሂሜኔዝ በሂሜኔዝ ነው የሚመራው። ሂሜኔዝ አሁን የዛን ጊዜ እንደነ ሆዋን ፈራን፣ ጎዲን የመሳሰሉ ጠንካራ፣ ሚራንዳ ተከላካዮች ነበሩ። ከዛሁን ደግሞ የእነሱ ተተኪ ነው እና በደንብ እያጠናከረ ያለበት ሁኔታ ነው ያለው። ኦብላክም በጣም ድንቅ ግብ ጠባቂ ነው እና ምናልባት ያን ያህል ክፍት የሆነ ብዙ ግብ የምንመለከትበት ጨዋታ ላይሆን ይችላል። ሁለቱም ቡድኖች ትንሽ ጠንቀቅ ለማለት የሚሞክሩ ይመስለኛል። ሳስበው ግን ፉክክሩ በተለይ ይሄ ውሽሚያው ጥሉ፣ ጥፋቱ እንደዛ የማድሪድ ደርቢ መገለጫ ነው እና እሱን ነው የምጠብቀው። በሄታፌ ከተሸነፉ በኋላ ፊታቸው ሙሉ በሙሉ በሚባል መልኩ አሰልጣኝ እንዲያገሙ ሲሞኔ ተቀይሮ አይተነዋል ብለን አይተነዋል ማለት እንችላለን። በተለይ ያልተጠበቀ ሽንፈት ነበር የሚገርም ነገር ሪያል ማድሪድ 57 ነጥብ አለው። አሁን ባርሴሎና 57 ነጥብ አለው። በኩል ደረጃ ግን በግብ ክፍያ ተበላልጠው ነው አንደኛና ሁለተኛ የተቀመጡት። አትሌቲኮ 56 ነጥብ ይዞ ቢያሸንፍ ኖሮ የተሻለ እድል ነበረው። በእርግጥ በስፔን ላሊጋ ያው ግብ ቫልዩ እንደሌለው ይታወቃል። ምክንያቱም አንድ ለባዶ ማሸነፍ አስር ለባዶ ማሸነፍ የመጨረሻው አማራጭ ነው የግብ አሁን በፕሪሚየር ሊግ የግብ ልዩነት ይታያል። ለምሳሌ ነጥብ እኩል ቢሆን በስፔን ላሊጋ ግን በደርሶ መልስ ግንኙነት ምናምን ስለሆነ እኔ ያህል ቫሊ የለውም ግን ነጥብ አለማግኘታቸው እጅግ የጎዳቸው ይመስለኛል በዋንዳ ሜትሮፖሊታኖ በሚጠበቀው ጨዋታ እንግዲህ በተለይ ሁሊያን አልቫሬዝ በደጋፊዎቻችን ፊት ይህንን ጨዋታ ለማሸነፍ እንገባለን ብሏልና በዘንድሮ የውድድር ዓመት በጣም ይሄ ትልቅ ፐርፎርማንስ ወይ ደግሞ ጨዋታ ቀያሪ ተጫዋቾች ከተመለከትናቸው ናቸው መካከል አንዱ ሁሊያን አልቫሬዝ ነው። በትክክለኛ ቦታ ላይ የተሰካ ተጫዋች ላይ ከማንቸስተር ሲቲ ወጣ፣ አትሌቲኮ ሂዶ ተሰካ። በቃ የሚፈልግበትን ቦታ ላይ በነፃነት እየተጫወተ ያለበት ነው። በዘንድሮ የውድድር ዓመት በሁሉም ውድድሮች ሀያ ሁለት ጎሎችና ያስቆጠረው ተጫዋች ና በመጀመሪያ ውድድር ዓመት ወደ ስፔን ላሊጋ ቅንተ መጫወት በዛ ልክ ቁጥሮችን ማስመዝገብ ቀላል አይመስለኝም። በአውሮፓ ሻምፒዮንስ ሊግ ሰባት ጎሎችን አስቆጥሯል። ይህ ደግሞ ትልቅ የበለጠ ትልቅ ቁጥር ነው። በአውሮፓ ሻምፒዮንስ ሊግ የሪያል ማድሪዶች ኳ ክብቶች ቪኒሽስ ጁኒየር እና ምባፔ ሰባት ሰባት ጎሎችን አስቆጥሯል ና በነገሩን ጨዋታ ይጠበቃል። ነገር ግን አንተ እንዳልከው እኔም በአንተ ጨዋታ የመረጥኳ ጨዋት ወይ ደግሞ የሆናል ባልከው መንገድ ትክክል ይመስለኛል። ምክንያቱም አትሌቲ ሁለተኛ ግብ ከተቆጠረበት የግብ ልዩነቱ ስለሚሰፋ እጅግ ከባድ ውስጥ ይገባል እና በጣም በጥብቅ መከላከል፣ ነገር ግን የሚያገኛቸውን ኳሶች በካውንተር ሄዶ ጎሎችን ለማስቆጠር የሚሞከር ቡድን ልንመለከት እንችላለን። ነገር ግን የሚደረገው በአንድ ግብ ልዩነት ብቻ መጠናቀቁ በመጀመሪያው ዙር አትሌቲኮ ጥሩ እንቅስቃሴ አድርጓል። በነገራችን ላይ 52 በመቶ የኳስ ቁጥጥር ብቻ ነው የነበረው ሪያል ማድሪድ 48 በአትሌቲኮ በኩል ነበር በወቅቱ። ዛሬ ሳምንት እና አሁን ይህ እድል ለሁለቱም ምናልባት በተመጣጣኝ ደረጃ ለሚገኙ ቡድኖች ናቸው። 15 ጊዜ ያህል የአውሮፓ ሻምፒዮንስ ሊግ በማንሳት የታወቀው ሪያል ማድሪድ ግን ልምዱን ተጠቅሞ የሆነ ነገር ካልፈጠረ በስተቀር በአትሌቲኮ መፈተኑ የማይቀር ይመስለኛል በነገው ጨዋታ፣ በረቡዕ ጨዋታ። የአውሮፓ ሻምፒዮንስ ሊግ ዳሰሳችን ይህን ይመስል ነበር። ተመልካቾቻችን፣ በእንግሊዝ ፕሪሚየር ሊግ እንዲሁም በአውሮፓ ሻምፒዮንስ ሊግ ማክሰኞና ረቡዕ በሚደረጉ ጨዋታዎች ዙሪያ ያዘጋጅ ነው ፕሮግራም ይህንን ይመስል ነበር። በቀጣይ ሳምንት በሌላ ዝግጅት የምንገናኝ ይሆናል። ሰላም።